አሰላሙ አለይኩም ረመቱላ በረካቱሁ ሰላም እንዴት ናችሁ? እስጋ ጥያቄ ያለን መልስ ሁሰን ከክርስትና እና ከእስልምና ማን ነው ቀድሞ የመጣ ይለው እንግዲህ ክርስትና እና እስልምናን ማወዳደር ስህተት ነው። ስህተት ነው ያልኩበት ምክንያት ምንድን ነው? እስልምናን ስናይ ጊዜ ፈጣሪ የደነገገው ሃይማኖት ነው ለነቢያት ሁሉ። ክርስትና ግን ፈጣሪ የደነገገ ሃይማኖት አይደለም።

ለሙሴና ለመሲሁ ደንግጌው የነበረውን ሃይማኖት ይላል። ስለዚህ ራሱን የደነገገው ለነቢያት ደንግጎላቸው የነበረው ሃይማኖት ነው፣ ነቢያቶች የኖሩበትና የሰበኩት ሃይማኖት ነው። በሌላ ቦታ ላይ አምላክ አላህ ስብሃነ ወተዓላ ራሱ ሲናገር ምን አላ ኢነ ዲነ ኢንደላሂ ል ኢስላም ይላል። ከእኔ ከአምላካችሁ ከአላህ ዘንድ ትክክለኛ ሃይማኖት እስልምና ብቻ ነው ይላል። በሌላ ቦታ ላይ ምን ይላል? ወረዲቱ ለኩም አል ኢስላም ዲና ይላል። እስልምናን ሃይማኖትን ብቻ ወደድኩላችሁ እያለ ይናገራል። ራሱ ፈጣሪ የደነገገው ሃይማኖት ነው ለነቢያት

ወደ ሐዋርያቶችን የትእዛዝ ቃሌን ባስተላለፍኩ ጊዜ ይላል አምላክ አላህ በማን በኩል በመሲሁ በኩል ምን የሚል ትእዛዝ ነው የተላለፈላቸው አን አሚኖ ቢ ወብረሱል የሚል በእኔ በአምላካችሁ በአላህ መኑ በላኩላችሁ መልእክተኛና ነቢይም መኑ አላቸው ከዚያ በኋላ ቃሉ አመና አምንና ላሉ ወሻሀድ ቢአንና ሙስሊሙን እኛ ሙስሊሞች መሆናችንን መስክርም አሉ ይላል ሙስሊሞች መሆናቸውን ሐዋርያቶች ሁለት ቦታ በግልጽ ራሳቸው የተናገሩበት አለ እና ይህ ነው እና ስለዚህ ከአምላክ ዘንድ እውቅና የተሰጠው ሃይማኖት ነው። አምላክ ራሱ ለነቢያት የደነገገው ነቢያቶች የሰበኩበትና የኖሩበት ሃይማኖት ነው። ወደ ክርስትና ስንመጣ ግን መጽሐፍ ቅዱስ ላይ ራሱ ላይ እግዚአብሔር ክርስትና የሚባለን ሃይማኖት ደንግጓል፣ ለነብያቶች የሚል የለም። ክርስትና የሚባለን እምነት ተከተሉ ብሎ በፍጹም አላዘዛቸው። ነቢያቶቹም ክርስትና ላይ ሰዎች እንዲኖሩ አልሰበኩም፣ ወይም ሰዎች ክርስቲያን እንዲሆኑ አልሰበኩም። ስለዚህ ከአምላክም ዘንድ ከነቢያቶችም ዘንድ እውቅና የሌለው ሃይማኖት ነው። ቀርቸዋል የሐዋርያ ስራ ምዕራፍ 11 ቁጥር 26 ላይ ደቀ መዛሙርትም ለመጀመሪያ ጊዜ በአንጾኪያ ክርስቲያን ተባሉ ይላል በዚያም ደቀ መዛሙርት የሚላቸው ኢየሱስ ክርስቶስ ከመረጣቸው እኮ 12 መካከል እንኳን አይደሉም ጳውሎስና በርናባስን ነው እንደዛ እያለ ያለ ተባሉ የሚለው ራሱ ከአምላክ ዘንድ አይደለም ሰዎች ናቸው ስለዚህ ሰዎች ያወጡት ሃይማኖት ነው ኢየሱስ ክርስቶስ ካረገ በኋላ በአንጾኪያ ላይ ሰዎች ክርስቲያን እንደተባሉ ነው የሚገልጸው ሁሉ ማለት ነው እና ያ ነው ከአምላክ ዘንድ እውቅና የለውም ነብያቶች እውቅናን አልሰጡትም እስልምና ጋር ስንመጣ ግን አምላክ ራሱ እውቅና ሰጥቶት የደነገፍኩት ሃይማኖት ነው ለቀደምት ነቢያት እያለ ቃል በቃል ይናገራል። ልክ እንዲሁ ደግሞ ነቢያቶችም ወደዚህ ሃይማኖት ሙስሊሞች ሁኑ እያሉ እንደሰበኩ እናያለን። መጽሐፍ ቅዱስ ላይ እግዚአብሔር የትኛውን ቦታ ላይ ክርስቲያን ሁኑ ብሎ ነቢያትን አላዘዘም። ነቢያቶችም ህዝቦቻቸውን ክርስቲያን ሆኑ አላላቸውም። ይህን ይመስላል እና ወደዚህ ወደ ቀደምት ነቢያት ወደ ነበሩበት መንገድ እንጠራቸዋለን።